ከዚህ በመቀጠል የግብርና ሚኒስቴር ሚኒስትርና የአረንጓዴ አሻራ ብሔራዊ አስተባባሪ ኮሚቴ ሰብሳቢ ዶክተር ግርማ አመንቴ የአረንጓዴ አሻራ ሥራ በአፈርና ውሃ ጥበቃ ያደረገውን አስተዋጽኦ አስመልክቶ ንግግር ያደርጉልናል። ነስ ዘን ግሪን ለጋሲ ኢ ትሪን ይል ክቡር ዶክተር አብይ አህመድ የፌዴሪ ጠቅላይ ሚኒስትር ክቡር ካሽም ሸቲማ የናይጀሪያ ምክትል ፕሬዚደንት፣ ክቡራንና ክቡራት፣ ሁሉም ፕሮቶኮል እንደተጠበቀ፣ አገራችን ኢትዮጵያ የአረንጓዴ አሻራ መርሃ ግብርን በጀመርንበት ባለፉት ሰባት ዓመታት አረንጓዴ አሻራ መርሃ ግብር ችግኝ ከመትከል በላይ መሆኑን አረጋግጧል። የአረንጓዴ አሻራ ትሩፋቶች አረንጓዴ አሻራ ምግብ መሆኑን አረንጓዴ አሻራ ውሃ መሆኑን አረንጓዴ አሻራ ውበት መሆኑን አረንጓዴ አሻራ ቡና መሆኑን አረንጓዴ አሻራ ዶላር መሆኑን ባለፉት ዓመታት አረጋግጠናል። ይሄንን ሳይንሳዊ በሆነ መንገድ በየዓመቷ አጥንተን ለሕዝባችንም ሆነ ለዓለም ማኅበረሰብ መግለጽ ስለሚገባን ባለፈው ዓመት አረንጓዴ አሻራና የደን ሽፋን የሚል ሳይንሳዊ በሆነ መንገድ የተጠና ውጤት አቅርበናል። በዚያ ዓመት መጀመሪያ ላይ አረንጓዴ አሻራና የቡና ምርትና ምርታማነት ክቡር ጠቅላይ ሚኒስትራችን በተገኙበት ማቅረባችን ይታወሳል። ኢትዮጵያ አረንጓዴ አሻራ ከተጀመረበት ጊዜ ጀምሮ በተከለችው ቡና በአሁኑ ሰዓት ከብራዚልና ቪየትናም ቀጥላ ሶስተኛ የቡና አምራች ሀገር መሆኗን ዛሬ ደግሞ ማቅረብላችሁ አረንጓዴ አሻራና ዘላቂ የአፈርና ውሃ ሀብት ልማት የሚለው ይሆናል። ለዚህ መግቢያ እንዲሆነኝ ዘንድ ክቡር ጠቅላይ ሚኒስትራችን ባለፈው የአረንጓዴ አሻራ ማስጀመሪያ ፕሮግራም ላይ የተናገሩትን አንድ በጣም ትልቅ መልእክት እንድጠቅስ ይፈቀድልኝ። የተቆረጠ ዛፍ በሶስት በአምስት በአስር ዓመት ሊተካ ይችላል። የተወሰደ አፈር በአንድ ሺህ ዓመት አይተካም። አፈር መልሶ የልማት ምንጭ ለመሆን በጣም በርካታ ሺህ አመታት ይፈልጋል የሚለው መልእክት በእኔ ባለኝ ቆይታ በአገር መሪ ደረጃ ስለ አፈር ሀብታችን የተገለጸ ትልቁ አገላለጽ ነው ብዬ እንደ መግቢያ ወስጄዋለሁ። ኢትዮጵያ ሀገራችን በአፈር ሀብቷ ከዓለም ላይ ካሉ 32 የአፈር አይነቶች 18ቶቹ ኢትዮጵያ ውስጥ ይገኛሉ። ይሄም ከብዝሃ ሕይወት ስብጥር አንጻር ከስነ ምህዳር ተለያይነት ጋር ተደማምሮ አገራችን ኢትዮጵያ ብዙ ሰብሎችን እንድታመርት ለግብርና ትልቅ እምቅ አቅም ሆኗል። ይሄንን አፈርና ተፈጥሮ ሀብታችንን ግን ዘላቂ በሆነ መንገድ ባለመያዛችን ባለፉት አመታት የተፈጠሩ ችግሮች አሉ። ለምሳሌ ኢትዮጵያ ካላት ቆዳ ስፋት 54 ሚሊዮን ሄክታር መሬቷ ግማሽ ሊሆን የሚችል በመሬት መራቆት መጎዳቱ። ይሄ ብቻ ሳይሆን አፈሩ መሬቱ ሲጎዳ ከእርሻ ማሳ ላይ በአመት ይሄ በ1985 ፋኦ ያጠናው ጥናት ነው፣ 130 ቶን ፐር ሄክታር አፈር እየተከላ ይሄዳል። ይሄ ማለት ምርት ሊሰጥ የሚችል ለም አፈር ማለት ነው። ወንዞቻችን ወደ ጎረቤት ሀገራት ሲሄዱ አንድ ነጥብ ዘጠኝ ቢሊዮን ቶንስ አፈር ጭነው ቡኒ መስለው ብዙ ወንዞቻችን ይሄዳሉ። ኢትዮጵያ ምናልባት ባለፉት አመታት ካጣቻቸው ሀብቶች ቅድም ክቡር ጠቅላይ ሚኒስትራችን መግቢያ ላይ እንደገለጹት ይሄ ትልቁ ሳይሆን አይቀርም። ያውም በአንድ ሺህ ዓመት የማይተካ ይሄን ያክል አፈር በአመት ኢትዮጵያ ስታጣ ቆይታለች። ይሄ ለም አፈርና ንጥረ ነገሩ የተወሰደው አፈር ወደ አሲዳማነት ተለውጦ 7 ሚሊዮን ሄክታር መሬታችን መልሶ ማከምን የሚፈልግ ሆኗል። በዚሁ ጊዜያት ውስጥ ወደ 92000 ሄክታር መሬታችንም በደን ጭፍጨፋ ይጠቃ የነበረበት ሁኔታ አለ። መልካሙ ዜና ኢትዮጵያና ኢትዮጵያውያን ይሄንን ትሬንድ ለመቀየር እጃቸውን አጣጥፎ አልተቀመጡም። ይሄንን ለመቀየር የተቀናጀ የተፋሰስ ልማት ፕሮግራምን በመጀመር ቅድም ባልነው 54 ሚሊዮን ሄክታር መሬት ላይ በአሁኑ ሰዓት 30 ሚሊዮን ሄክታር መሬቱ ላይ የተቀናጀ የተፋሰስ ልማት እየተሰራ ነው። ወደ 20 ሚሊዮን ኢትዮጵያውያን በየበጋው 45 እስከ 60 ቀን ነጻ ጉልበታቸውን ሰጥተው የአፈርና ውሃ ጥበቃ ይሰራሉ። ወደ 30 ሚሊዮን የሚቆጠሩ ኢትዮጵያውያን ደግሞ የአረንጓዴ አሻራ በዛ መሬት ላይ ይተክላሉ። ይሄ የአረንጓዴ አሻራና የተፋሰስ ስራ አንድ ላይ ተቀናጅቶ ተሰናስነው እነዚህ የተራቆቱ መሬቶች ቶሎ እያገገሙ ወደ ልማትና ወደ ምርት መልሰው እንዲገቡ እያረገ ያለበት ሁኔታ ነው የምናየው። ይሄ ጥቂት ንዑስ ተፋሰስ ላይ ያለውን ለማሳየት ነው፣ ግን ኢትዮጵያ ካሏት ትላልቅ 12 ተፋሰሶች ውስጥ የአረንጓዴ አሻራ ተጽዕኖና ፖዘቲቭ ኢምፓክት በአባይ ተፋሰስ እንደ ምሳሌ ወስደን ብናይ ገላጭ ይሆናል። አባይ ተፋሰስ ኢትዮጵያ ካላት ተፋሰሶች ትልቁ ተፋሰስ ነው። የሕዳሴ ግድባችንም የሚገኝበት ተፋሰስ ነው። ባለፉት ስድስት ዓመታት ከተከልናቸው አርባ ቢሊዮን ችግኞች አስራ አንድ ቢሊዮን ችግኝ ወይም ሃያ ሰባት ነጥብ አምስት ከመቶ ኢትዮጵያና ኢትዮጵያውያን አባይ ተፋሰስ ውስጥ ተክለዋል። ይሄ ማለት ገንዘባቸውን አዋጥተው ግድብ መስራት ብቻ ሳይሆን ግድቡን ህይወት ለማቆየትና ለማርዘም ችግኝ አዘጋጅተው ጉድጓድ ቀፍሮ ይህን ያክል ችግኞች ተተክለዋል በአባይ ተፋሰስ። ይሄ ምን አመጣ? ይሄ በአባይ ተፋሰስ ውስጥ የተከሉ ችግኞች በአባይ ተፋሰስ ውስጥ ያለውን የእጽዋት ሽፋን በቬጀቴሽን ኢንዴክስ በምንለው በጣም በሳተላይት ኢሜጅ 30 ሜትር ሪዞሉሽን በተሰራ ለውጦች እየታዩ መሆኑን የሚያሳይ ነው። እዚህኛው ስላይድ ላይ እንደምታዩት ይሄ የእጽዋት ሽፋን 19 ፐርሰንት ከነበረበት አሁን ወደ 25 ከመቶ ወይም ደግሞ 25 ፐርሰንት ደርሷል። ይሄ በጣም ትልቅ ውጤት ነው። በነዚህ አመታት ከ2015 ጀምሮ ይሄን ያክል የሚታይ በሳተላይት በተገኘ ምስል ማረጋገጥ ተችሏል። ይሄ ብቻ ሳይሆን ተፋሰሱ ከለማ አፈሩ ከተያያዘ ከተያዘና ችግኞች ከጸደቁ የከርሰ ምድር ውሃ መያዝ አቅሙ እየጨመረ በተለይ ከ2000 አስር ጀምሮ ያለውን ወደ ግራቹ ያለውን ስታዩ የከርሰ ምድር ውሃ መያዝ አቅማችን በአባይ ተፋሰስ ውስጥ በከፍተኛ ሁኔታ መጨመሩን የሚያሳይ ነው። ዛሬ ትልቁ ውጤት ግን ለመግለጽ ትልቁ የፈለግ ነው፣ ቅድም ያልኩት በጣም የሚያስፈራ የአፈር ክለት ከእርሻ ማሳ ላይ መቶ ሰላሳ ቶን በሄክታር የነበረው ባለፉ አመታት በተሰሩ ስራ ወደ 54 ቶን ፐር ሄክታር ቀንሰናል። 1.9 ቢሊዮን ቶን በአመት ይሄድ የነበረውን ወደ ሁለት መቶ ስምንት ሚሊዮን ቶን ከኢትዮጵያ በአጠቃላይ፣ ይሄ ማለት አስር እጥፍ ቀንሰናል። ነገር ግን ክቡራትና ክቡራን፣ ይሄ ዳታ የሚያስፈልገው የሚያሳየው ምን ያክል ርቀት መጥተናል የሚለው አንድ ጉዳይ ሆኖ አሁንም ራቁታቸውን ያሉ ተራሮችና ሊሸፈኑ የሚገባቸው ቀሪ ስራዎች መኖሩን የሚያሳይ ነው። እንግዲህ አረንጓዴ አሻራ የቀሩትን ቀሪ ስራዎች ከሰራንና ከጨረስን ለወደፊት ወንዞቻችን እና ከባቢያቸው እንደ አባይ አይነት አባይ በእንግሊዘኛው እንደምታውቁት ጥቁር አባይ ኦር ብሉ ናይል ይባላል። ብሉ ግን እንደዚህ አሁን የምታዩት ቡናማ መስሎ አፈራችንን ይዞ የሚሄደው አባይ ተፋሰሷችን አልምተን ተፋሰሷችን አረንጓዴ ሆነው አፈራችንን ለኛ ትቶ ለ እርሻ አፈሩ ውሃው ደግሞ ጥርት ብሎ ወደ ግድቦቻችንና ወደ ጎረቤት አገሮቻችን የሚፈስበትና ትክክለኛው ብሉ ናይል እንዲሆን ምናይበት ጊዜ ሩቅ አይሆንም ይሄ ውጤት ክቡር ጠቅላይ ሚኒስትራችን መግቢያ ላይ ያስተላለፉትን መመሪያን እና ቁርጠኝነትና አመራርን ጨምሮ እዚህ ያላችሁ የክልል ፕሬዚደንቶችና በየደረጃው ያለ አመራር ህዝባችን ከጫፍ እስከ ጫፍ ተንቀሳቅሶ በሰራው ባለሙያዎቻችን እንደ ሹሩባ የሚመስሉ ተራሮችን ዲዛይን አድርገው ተሳትፈው የልማት አጋሮቻችንና አጋሮቻችን በፋይናንስና በቴክኒክ ደግፈውን የመጣ ውጤት ስለሆነ ሁላችሁም እንኳን ደስ አላችሁ። ባለድርሻዎቻችን ሁሉ እንድታመሰግኑኝል በራሴና በግብርና ሚኒስቴር እንዲሁም በአረንጓዴ አሻራ አቢይ ኮሚቴ ስም ላቅ ያለ ምስጋና አቀርባለሁ። አመሰግናለሁ።